እንኳን ለ1446ኛው የኤድ አልአድሃ አረፋ በዓል በሰላም አድረሳችሁ። ጤና ይስጥልኝ ተወዳጅ ተመልካቾቻችን። ከአሻም ቴሌቪዥን ወደ እናንተ የሚደርሰው የእለት ሐሙስ ግንቦት 28 ቀን 2017 ዓ ም ያሰናዳናቸው ዜናዎች ወደ እናንተ መደረሳቸውን ጀምረዋል። ተረኛ አሳላፊው ብርሃን ሼት ነኝ። በቅድሚያም ርዕሰ ጉዳዮች በነገው ዕለት ለ1446ኛ ጊዜ የሚከበረው የአረፋ በዓል የአብሮነትና መረዳዳት እሴት ይበልጥ የሚጎለብትበት እንዲሆን ሲል የኢትዮጵያ የሃይማኖት ተቋማት ጉባኤ መልካም ምኞቱን ገለጸም። የብልጽግና ፓርቲ ከፍተኛ ውዳሴና ድጋፍ ካገኙ ጥቂት አፍሪካ ውስጥ ካሉ ለውጦች አንዱ ነው ሲሉ ጠቅላይ ሚኒስትር አቢይ አህመድ ፓርቲያቸውን አደነቁ። ከመንግስትና ከግል ተቋማት ሰራተኞች ከደሞዛቸው ለአደጋ ስጋት ምላሽ ፈንድ እንዲያዋጡ የሚያስገደው ረቂቅ ድንጋጌ የህዝብ እንደራሴ ምክር ቤቱ ሰረዘ። ከውጭ አሜሪካ ሐማስ ማዕቀብ የማይጣልበት ከሆነ የጋዛን የተኩስ አቁም ውሳኔን አልቀበልም ስትል ለጸጥታው ምክር ቤት አስታውቀች። አስቀድመን ያስተዋወቅ ናቸውን ርዕሰ ጉዳዮችን ጨምሮ የቢዝነስና ምጣኔ ሀብት እንዲሁም ደግሞ ስፖርታዊ መረጃዎችን ያካትናል። አብራችን ትቆዩ። የጋበዝኩ ወደ ዜናዎቹ አለፍኩ። በነገው ዕለት ለ1446ኛ ጊዜ ለሚከበረው የአረፋ በዓል የአብሮነትና የመረዳዳት እሴት ይበልጥ የሚጎለብትበት እንዲሆን ሲል የኢትዮጵያ የሃይማኖት ተቋማት ጉባኤ ምኞቱን ገለጸ። ጉባኤው ለ1446ኛው የኢድ አልአድሀ አረፋ በዓል ለመላው የእስልምና እምነት ተከታይ ምእመናን እንኳን አደረሳችሁ መልእክቱን በዛሬው ዕለት በዓሉን አስመልክቶ በወጣው መግለጫ አስተላልፈዋል። የመግለጫው ይዘት እንደሚከተሉ ይቀርባል። የኢትዮጵያ የሃይማኖት ተቋማት ጉባኤ 1446 ኛው ዓመተ ሂጅራ የኢድ አልአድሃ አረፋ በዓልን በማስመልከት ለመላው የእስልምና እምነት ተከታዮች በሙሉ የእንኳን አደረሳችሁ መልእክት አስተላልፈዋል። የአረፋ በዓል ታላቁና የተከበረው አላህ ነቢዩ ኢብራሂምን እስማኤል የተባለው ልጃቸው ለፈጣሪ ክብር እንዲሰው ያዘዘበትና ነቢዩ ኢብራሂምም ምንም አይነት ማመንታትና ድንጋጤ ሳያሳዩ ለታላቁ ፈጣሪ ትእዛዝ በመገዛት በእምነት ልጃቸውን ለመስዋዕት ያቀረቡበት ታላቁ ጌታን በእስማኤል ፈንታ መስዋእት የሚሆን በግ ያዘጋጀበትና ታላቁ አላ አዘጋጀው በግ በእስማኤል ፋንታ የተሰዋበት እንደሆነ ገልጿል። ጉባኤው አክሎም የነብዩ ኢብራሂም የፍቅር፣ የመታዘዝና የእምነት ከፍታ ጎልቶ የታየበት በየዘመናቱ ለሚኖሩ የእስልምና እምነት ተከታዮች የእምነትና የፍቅር ተግባር ዋና ማሳያ የሆነ ድንቅ ክብረ በዓል ነው ብለዋል። የእስልምና እምነት ተከታዮች ይህን ድንቅ ክስተት በማሰብ በተለያዩ ሃይማኖታዊ ስርዓቶች ክብረ በዓሉን በፍቅርና በአንድነት ያከብሩታል ያለው ጉባኤው፣ ይህ ታላቅ ክብረ በዓል አማኞች ለፈጣሪ ያላቸውን ፍቅርና መገዛት በመፈተሽ ራሳቸውና ቤተሰቦቻቸውን ይበልጥ ለፈጣሪ ትእዛዝና መመሪያ እንዲገዙ በማስተማርና ቃል በመግባት በተለይም የነቢዩ ኢብራሂምን የፍቅርና የመገዛት ጥግ በማሰብና በማሰላሰል የሚያከብሩት በዓል ነው ብሏል። ፈጣሪን በመታመንና የሱን ቃል በመታዘዝ የምናልፈው መከራና አስቸጋሪ ሁኔታ ሁሉ ምንም ያህል ከባድ ቢሆን ፍጻሜው ግን ታላቅ በረከትና ደስታ እንደሚያመጣ የአረፋ በዓል ጉልህ ማሳያ ነው ሲል ገልጿል። አማኝ በፍጹም ልቡ ፈጣሪ ሊታመንና ሊገዛ ይገባል። ምክንያቱም እምነትና አለመታዘዝ፣ እምነትና ጥርጣሬ፣ እምነትና አመጽ፣ እምነትና ክፉ ተግባራት በሙሉ ጎን ለጎን ሊሄዱ የማይችል በፈጣሪም እጅግ የተወገዙ ኃጢአቶች ናቸው ብለዋል። በሌላ በኩል የእስልምና አስተምሮ በግልጽ እንደሚያስረዳን የኢድ አልአድሃ እርድ የሚያከናውን ማንኛውም ቤተሰብ ያረደውን እርድ ለብቻው እንደማይመገብ ጠንካራ ማሳሰቢያ ይሰጣል ያለ ሲሆን የታረደውን እንስሳት ስጋ ለተቸገሩና አቅመ ደካማ ለሆኑ ጉረቤቶች በማካፈል በጋራ መጠቀም የአረፋ በዓል አከባበር ልዩ መመሪያ ነው። ይህም በሀገራችን ኢትዮጵያ ለዘመናት የዘለቀውን የአብሮነት የርኅራሄና የመረዳዳት እሴት ይበልጥ የሚያጠናክር ለእኔ ብቻ ሳይሆን ለሌሎችም ከልብ እንደምናስብ በተግባር የምናሳይበትና ሁሉም አማኝ በመረዳዳት በፍቅርና በደስታ የሚያከብረው ልዩና ተወዳጅ ክብረ በዓል ነው ሲል አስታውቋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ይህን ታላቅ ሃይማኖታዊ ክብረ በዓል ስናከብር ሃይማኖታዊ አስተምህሮቱን ሳይለቅ እርስ በርሳችን በመረዳዳት ለተቸገሩት በማሰብና ያለንም በማካፈል ሊሆን እንደሚገባ ለማስታወስ እንወዳለን ሲል በመግለጫው ጠቅሷል። ጉባኤው በተለይም ሁልጊዜ እንደምናደርገው በሕግ ጥላ ስር የሚገኙትን የሕግ ታራሚዎችና በሕመም አልጋ ላይ የሚገኙትን ሕሙማን ወገኖቻችንን በመጠየቅ እንዲሁም በልዩ ልዩ መከራና ችግር ውስጥ የሚገኙትን ሰዎች በመርዳት ያዘኑትን በማጽናናትና በማበረታታት ሊሆን እንደሚገባ መዘንጋት የለብንም ብሏል። ተብሏል። ከሁሉም በላይ ደግሞ እንደ አማኝ በዓሉን ስናከብር ለዓለም ሰላም ዱዓ በማድረግ የተጣሉትን በማስታረቅ የተራራቁትን በማቀራረብ የሳቱትን በመመለስ እንዲሁም በዓሉ በሚከበርበት ቦታ ሁሉ ሰላማዊ ሰው በመሆን ሌሎችም የሰላም መሳሪያ የሆኑ ዘንድ በማሳሰብ ስለ ሰላም በማውሳትና መልእክተ በማስተላለፍ መሆን አለበት ብሏል። በመግለጫው የኢትዮጵያ የሃይማኖት ተቋማት ጉባኤ ፈጣሪ ሰላምን እንደምንፈልግ ለሰላም ሁልጊዜ እንዲሰራ አደራና ኃላፊነት የሰጠን የሰላም አምባሳደሮች የሃይማኖት ቤተሰቦች በመሆናችን ነው። ስለሆነም ኃላፊነታችንን ዘወትር መወጣት ከሁላችንም የሚጠበቅ ተግባር በመሆኑ የሰላምን ጉዳይ የስራችን ሁሉ ማዕከል በማድረግ መንቀሳቀስ እንደሚገባ በታላቅ አክብሮት ጥሪ አቅርበዋል። ጉባኤው ለእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልአድ ሀረፋ በዓል የእንኳን አድረሳችሁ መልዕክቱ በዓሉ የሰላም የጸጋ፣ የበረከትና የፍቅር እንዲሆን ምኞቱን ገልጿል። የብልጽግና ፓርቲ ከፍተኛ ውዳሴና ድጋፍ ካገኙት ጥቂት አፍሪካ ውስጥ ካሉ ለውጦች አንዱ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ፓርቲያቸውን አደነቁ። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ምሽት ከብሔራዊ ቴሌቪዥን ጣቢያ ጋር በተለያዩ ወቅታዊ ጉዳዮችን ጨምሮ አንስተው ማብራሪያዎች መስታቸው ይታወቃል። ከነዚህ መካከል ስለ ፓርቲያቸው አንስተው ያደረጉት ንግግር ይጠቀሳል። ፍራኦል ኃይሉ ተጨማሪ አላት። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የለውጡ መንግስት ወደ ስልጣን ከመጣ ጊዜ በኋላ በሀገሪቱ የተመዘገቡ ድሎችና የገጠሙ ችግሮች ዙሪያ ከብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ክፍል አንድ ቆይታ ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ በቆይታቸው ስለ ኢትዮጵያዊነትና በብሔራዊ ጥቅም ዙሪያ ዘርዘር ያለ ማብራሪያ ሰጥተውበታል። የብልጽግና መንግስት ወደ ስልጣን በመጣበት ወቅት እስረኞችን ሳይፈታ ትግል ላይ ያሉ ቡድኖችን ሳይመልስ አዲስቷን ኢትዮጵያ ለመገንባት ስለማይቻል መንግስት ይህንኑ ማድረጉን ተናግረዋል። በተለይ ደግሞ በዚህ ወቅት ከሀገሪቱ ጠቅላላ ምርት ውስጥ 59 በመቶ የሚሆን እዳ የሆነችና አብዛኛው ፕሮጀክቷ በጅምር የቆሙባት ሀገር ነው የተረከብነው ሲሉም ተናግረዋል። ሙሉ ግዛይ ማጣት የተሳሳተ ፍርድ ለመፍረድ ይዳዳል ይዳርጋል በመጀመሪያ እስረኞች ሳንፈታ እንታገላለን የሚሉ ሰዎች ሳንመልስ ለውጡ ሲመጣ ምን አይነት ኢትዮጵያ ምን አይነት መንግስት ነበር እኛ የተቀበልነው? እኛ እኔም አንቺም እሱም እሷም ሁሉም ሰው ማለት ነው። የጋራ እዳ ስለሆነ የተቀበልናት ኢትዮጵያ 59% ጂዲፒዋ እዳ የሆነ እዳ መሆኑ፣ አይደለም ስትበደር ኖሯ አሁን ጊዜው ደርሷልና፣ ካልከፈልሽ ልትበደሪ የማትችይ ካልከፈልሽ፣ ምንም አይነት ኢንቨስትመንት አናደርግም የሚባልበት ጊዜ ማለት ነው። አንዳንዴ እዳም እያለ። የመበደር ሩም ካለ ችግር የለም። እየተበደረም ስራ ሊሰራ ይችላል። በፍጹም አናበድርም ቀይ ናችሁ እስከዛ የሰጠናችሁ ልትከፍሉ አልቻላችሁም እየተባለች ሀገር ናት። ደሞዝ ለመክፈል እኔ ቢሮ ገብቼ በጥቂት ቀናት ውስጥ የመጀመሪያ ጥያቄ ደሞዝ መክፈል አንችልም የሚል ነበር እና እዳ የነበረባት ኢትዮጵያ የነበረባት ሳይሆን በእዳ የተዘፈቀች ኢትዮጵያ መሆኗን በደንብ ማስተዋል ያስፈልጋል። ስትራክቸራል ይበል። በተለይ ደግሞ የታላቁ የህዳሴ ግድብ ፕሮጀክት በለውጡ ማግስት ስራ ለማስጀመር አንድ ቢሊዮን ዩሮ መጠየቁንም ጠቅላይ ሚኒስትሩ በማብራሪያቸው አክለዋል። በጣም በርካታ ፕሮጀክቶች ተጀምረው ቆመዋል። በየቦታው ድንጋይ ተዘርቷል። በየቦታው ሰው ድንጋይ ልቀሙልኝ ይላል። ሌላውን ተውና ህዳሴ የሚቻል ነሱት። ህዳሴ ኮንትራት የተሰጠው ኩባንያ በቃ ለውጥ መጥቷልና ከዛሬ ጀምሮ ስራህን ቀጥል እናግዝሃለን፣ በሚል አማርኛ የሚጀመር ስራ አልነበረም። ስራውን ለመጀመር ብቻ ከኮንትራቱ ውጪ አንድ ቢሊየን ዩሮ ጠይቆናል። የነበረው ኮንትራት አይደለም፣ አዘገያችሁኝ፣ እንዳልሰራ በጊዜ አልከፈላችሁኝም፣ ኪሳራ ደረሳችሁብኝ፣ ያን ካልከፈላችሁኝ በቀር ስራ አልጀምርም የሚል ኩባንያ የነበረው በነበረው ኮንትራት ሳይሆን በደረሰበት ኪሳራ ኮምፐንሴት የሚደረገው ማለት ነው። እዚህ ጋር እዳ ነው። እዚህ ጋር ደግሞ ፕሮጀክቶች ቁጭ ብሏል። በመንገዱም፣ በሁሉም መንገድ ጥያቄዎች አሉ። ከሁሉ ላይ ግን ህዳሴ ደግሞ እንደዚህ አይነት ከፍተኛ የሆነ ሀብት ዲማንድ ያደርግ ነበር። በተለይ ደግሞ በለውጡ ወቅት ዲሞክራሲን ተግባራዊ ለማድረግ ፈተና እየሆነ የነበረው የተቋማት የተደራጁበት ሁኔታ ግልጽና ፍትሐዊ ያልሆነ መንገድ መሆኑን አንስተው ይህንን ለማሻሻል እና መፍትሄ ለመስጠት ከፍተኛ ስራ የሚጠይቅ መሆኑን አንስተዋል። ብልጽግና ይህንን ለመፍታት ያደረገው ለሁሉም እድል መስጠት እንደ አማራጭ መጠቀሙንም ተናግረዋል። ጠቅላይ ሚኒስትሩ በቆይታቸው ስለ ለውጡ መንግስታቸው ሲናገሩ የብልጽግና ለውጥ ከፍተኛ ጉዳሴ፣ ከፍተኛ ድጋፍ ካገኙ ጥቂት አፍሪካ አፍሪካ ውስጥ ካሉ ለውጦች አንዱ መሆኑን አንስተዋል። በዓለም በአፍሪካም በኢትዮጵያም ከፍተኛ ድጋፍ ያለው መንግስት ነው ሲሉም መንግስታቸውን አወድሰውታል። በዓለም ላይ ከፍተኛ ውዳሴ፣ ከፍተኛ ምስጋና፣ ከፍተኛ ድጋፍ ካስተናገዱ በጣም ጥቂት ለውጦች በአፍሪካ ውስጥ አንዱ ነው። ሰዎች መዘንጋት የለባቸው ይሁን ከኖቤል ፒስ ፕራይስ ጀምሮ ከ27 በላይ ዩኒቨርሲቲዎች ሪኮግናይዝ ያደረጉት በጣም በርካታ ዓለም አቀፍ ተቋማት በተለያየ ምክንያት የተሸለመ የተደነቀ፣ የተወደሰ በዓለምም በአፍሪካም በኢትዮጵያም ከፍተኛ ድጋፍ እና ውዳሴ ያገኘ ለውጥ ነው። በዚያው ልክ ደግሞ የሚቃወሙት ከጅምሩ የተቃወሙት፣ መሀል ላይ የተቃወሙ፣ ወጣ ገባ የሚሉ ሰዎችም ያስተናገደ ለውጥ ነው ምንም አልጋ በአልጋ ተደርጎ አይወሰድም ድጋፍ ያን ያክል የቸገረውና ለድጋፍ የሚጠማ አይደለም ከፍተኛውን ድጋፍ አስተናግዷል ተቃውሞም እንደዛው አስተናግዷል ሁለቱንም ባላንስ አድርጎ ለመሄድ ለውጡ የወሰነበት መንገድ ነፋስ አቅጣጫው ሊቀየር ይችላል እኛ ግን መዳረሻችንን እናውቃለን የብልጽግና መንግስት ወደ ስልጣን ከመጣበት መጋቢት 24 2010 ዓ ም ጀምሮ የተናገራቸውን እያንዳንዱ ንግግሮችን እየኖረ ነው ያሉት ጠቅላይ ሚኒስተሩ ተቃዋሚዎችና ሌሎች አንዳንድ ያሏቸው አካላት ለውጡን በተሳሳተ መንገድ የሚረዱ መኖራቸውንም አንስተዋል። ጠቅላይ ሚኒስትሩ ብልጽግና ዛሬም ችግሮችን በንግግር ለመፍታትና የተሻለ ሀሳብ ላላቸው አካላት በሩ ክፍት መሆኑን ገልጸው በስሜት መጓዝ ለኢትዮጵያ የማይጠቅማት ስለሆነ ይህ መስተካከል አለበት ሲሉ ማሳስበዋል። ዛሬም እጃችን የተዘረጋ ቤታችን የተከፈተ ለሰላም፣ ለውድድር፣ ለንግግር አብሮ ለመስራት ለሚፈልጉ ማንኛውም ሰው ክፍት ነው። ቤታችን ዝግ አይደለም። ባለፈው እንዲህ ስላደረግ ሁለተኛ አደርስብኝ የሚል አቋም የለንም። አሁንም ሀሳብ ያለው ሰው፣ ሰላማዊ መንገድ የሚከተል ሰው፣ በመርህ እና በትጋት ሊያመጣ የሚሻ ሰው ካለ እሱ ለእኛ ትርፍ፣ ጥቅም፣ ሀብት እንጂ ኪሳራ አይደለም። አንዱም ችግራችን ጠንከር ያለ ሀሳብ ያላቸው ሀሳብ ላይ ቆመው የሚሞግቱ ቻሌንጅ የሚያደርጉ ሀይሎች ጠፍተዋል፣ ኢትዮጵያ ውስጥ ስሜት ነው፣ እዛም እዛ የሚወራጨው እንጂ ሀሳብ የለም። እሱ ለእኛም አይጠቅመንም፣ ለኢትዮጵያ አይጠቅማትም። ምክንያቱም ሀሳብ እየደረጀና እየሞገትን ስንሄድ እንማማራለን፣ አንዱ ከአንዱ ይማራል፣ በዚያ ሂደት ውስጥ እናድጋለን። እና አሁንም እኛ አልተዛነፈን፣ ቦታችን ክፍት ነው። በመርህ ላይ ቆሙ ከመጀመሪያው ዕለት ጀምሮ እስከዛ ድረስ በምንሰራው ስራ መጋቢት 24 እየተመለሱ ሪፈር እያደረጉ የሚደግፉ በጎደለውም የሚመክሩ ሰዎች አሉ። ሙሉ ላይ ሆን ይችላል። አንዳንድ ጉዳይ ሲደግፉንም ያልገባቸው ሲቃወሙንም ያልገባቸው አንድ ሳምንት ሲያወድሱ፣ ሌላ ሳምንት ሲረግሙ የሚታዩ ሰዎች ደግሞ አሉ። ይሄን እንግዲህ እነሱ ቢሰሩበት ይሻላል ከኛ ይልቅ ብዬ ነው የማስበው። በእኛ በኩል ግን ውዳሴውንም በሚዛን፣ ወቀሳውንም በሚዛን፣ ከውዳሴውም ትምህርት ከወቀሳውም ትምህርት ነው ምንወስደው በውዳሴ ዘመን በጣም በርካታ ሽልማቶች በጣም በርካታ ግብዣዎች ይቅርብን ብለን ትተናል። ውዳሴ ነው። ኢትዮጵያ ከሚገጥሟት በርካታ ፈተናዎች መካከል እድሎችን በመምረጥ በርካታ ድሎችን ማስመዝገብ መቻሏን ጠቅላይ ሚኒስትር አብይ አህመድ በቆይታቸው አንስተዋል። ከመንግስትና ከግል ተቋማት ሰራተኞች ከደሞዛቸው ለአደጋ ስጋት ምላሽ ፈንድ እንዲያዋጡ የሚያስገድደው ረቂቅ ድንጋጌ የህዝብ እንደራሴ ምክር ቤቱ ሰረዘም። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 34ኛ መደበኛ ስብሰባው ከዚህ ቀደም የቀረበለትን የኢትዮጵያ አደጋ ስጋት ስራ ምራር ረቂቅ አዋጅን ሲመረምር መቆየቱ ይታወሳል። ይኸው ረቂቅ አዋጅም አካቱ ከያዛቸው ድንጋጌዎች መካከል ከመንግስትና ከግል ተቋማት ተቀጣሪ ሰራተኞች ከደመወዛቸው ለአደጋ ስጋት ምላሽ ፈንድ እንዲያዋጡ የሚያስገድደው ረቂቅ በመሰረዝ ቀሪውን ክፍል በሙሉ ድምፅ በዛሬ ዕለት ማጽደቁን የምክር ቤት አባላት ለአሻም ነግረዋታል። አሻም ይኸው ረቂቅ አዋጅ ለህዝብ ይፋ ከተደረገ ጊዜ ጀምሮ ሰራተኛውን የኢኮኖሚ አቅም የሚፈትን በመሆኑ አዋጁ መጽደቅ የለበትም ሲል ሲከራከር የቆየውን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አስተያየትን ተቀብላለች። መስከረም አዲሱ የምክር ቤት አባላትን ጨምሮ አነጋግራለች። ተጨማሪያናት የሚኒስትሮች ምክር ቤት ከዚህ ቀደም የመንግስትና የግል ሰራተኞች ከደሞዛቸው ላይ ለአደጋ ስጋት ምላሽ ፈንድ እንዲያዋጡ የሚያስገድድ ረቂቅ አዋጅ ለውይይት ማቅረቡ ይታወሳል። ፈንዱ ለአደጋ ስጋት ቅነሳ ምላሽና መልሶ ማቋቋም እንዲውል ታስቦ የነበረ መሆኑም አይዘነጋም። ከዚሁ ጋር ተያይዞ የህዝብ ተወካዮች ምክር ቤት በዛሬው እለት ሰላሳ አራተኛ መደበኛ ስብሰባውን አካሂዷል። በመደበኛ ስብሰባውም የመንግስትና የግል ሰራተኞች ከደሞዛቸው ለአደጋ ስጋት ምላሽ ፈንድ እንዲያዋጡ የሚያስገድደውን ድንጋጌ ብቻ በመሰረዝ የኢትዮጵያ አደጋ ስጋት ስራ አመራር ረቂቅ አዋጅን አጽድቋል። ከአዋጁ መጽደቅ ጋር ተያይዘው አሻም የምክር ቤት አባላትን አነጋግራለች። የምክር ቤቱ አባላት እንደገለጹት ከሆነ በሰራተኞች ከደሞዛቸው ላይ ለአደጋ ስጋት ምላሽ ፈንድ እንዲያዋጡ የሚያስገድደው ድንጋጌ ተሰርዞ የረቂቅ አዋጁ መጽደቁ እንዳስደሰታቸው ተናግረዋል። አያይዘውም ረቂቅ አዋጁ ሀገሪቱን ከተረጂነትና ከጠባቂነት አስተሳሰብ የሚያላቀቅና ሉዓላዊነቷን ማስጠበቅ የሚያስችል እንዲሁም ነባር የሆነውን የመረዳዳት ባህል የሚያጠናክር መሆኑን ገልጸዋል። ምክር ቤቱ ውሳኔ ያው በሙሉ ድምጽ ነው ያጸደገው። ምክር ቤቱ በመሰረታዊነት ያው አዋጁ በሀገር አስፈላጊያችን ነው። ምክንያቱም እኛ ሁሌ ያው የቤት ችግራችንን ማጠቃላይ ነገራችንን ይዘን አደባባይ ነው ለሚመና ወደ ውጭ የሚናውጠው ግን፣ አገር በሀገር ውስጥ ያለንን ሀብት አሰባስበን በአግባቡ ስርአት ባለው መንገድ ከሰራም እንቀንሰዋለን፣ ቢያንስ እንቀንሳለን የሀገር ለዋላዊነትንም ምናልባት ያስከብራል የሚል እምነት አለን። ስለዚህ ከዚህ አኳያ ትልቁም በትልቁም በልመና ላይ የኖር ስለ ሶስት ሺህ ታሪክ ስለ አድዋ ምራድ ብዙም በዚህም ዘመን የሚሄድ ነገር ስላይደለ እንደ አጠቃላይ አዋጁ ተገቢ እና ትክክለኛ ነው፣ ጠቃሚ ነው ለሀገር። የመንገከለ ሰራተኞች ከሰራተኞች የሚቆረጥ ተባል ነበር መጀመሪያ ከሰራተኞች የሚል ነገር ነበረ። ከመንግስትም ከግልም ከሰራተኞች የሚቆረጥ ብሎ ነበረ። ይህን የኢትዮጵያ ሰራተኛ ማህበራት ስንትን አላደለ ይሰመኮ እነሱ ስለተቃወሙት እና ያለኛ ስለቀርቷል እሱን፣ አስወጥተውታል በቃ ሌላው ነገር እንዳለ ነው። ያልጸደቀው ከሰራተኞች

እንደነበርኩ ማለት ይሄ ይሄ መውጣቱ በጣም ጥሩ እንዳደረጉ ከፍተኛ ተቃውሞ እንደነበረ በዚህ ላይ እና የኢትዮጵያ ሰራተኞች ማህበራት መገኘቱ አስረጅም መድረክ ላይ እሱ የጠቀማቸው መስለኛ ላይ አንድ አይነት ነገር ግን እንትን አይለም ጫና ይፈጥራል፣ ዜጎች ላይ ጫና ይፈጥራል። ከአዋጁ መጽደቅ ጋር ተያይዘው የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን በሀገሪቱ ያሉ ሰራተኞች አቅም ያሳጣል ተብሎ የታሰበው ድንጋጌ መሰረዙ ሰራተኛው ላይ የሚያደርሰውን የኑሮ ጫና የሚቀንስ በመሆኑ የሚበረ ያታታ ውሳኔ ነው ሲሉ የገለጹት በኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የህዝብ ግንኙነት ኃላፊ አያሌው አህመድ ናቸው። ቀደም ሲል የወጣውን ያው በህግ ህግ ሆኖ ከመውጣቱ በፊት እኛ ኮሜንት አድርገናል። ኮሜንት ያደረግነው ነው ምንድን ነው በመቃወም ደረጃ ላይ አይደለም። አሁን የኢትዮጵያ ሰራተኞች አሁን ያሉበት የመክፈል አቅም እጅግ በጣም በተዳከመበት እና ጠየቋቸው የደመወዝ ጭማሪ እና ሌሎች የታክስ ቅነሳን በተመለከተ ምላሽ ባላገኘበት ሰራተኛው ተደራራቢ የሆነ ችግር ያጋጥመዋል ና ሪኮንሲደር መደረግ አለበት የሚል የሚል ጥያቄዎችን አንስተናል። አይ ቲንክ ምናልባት ህጋ ውጪው አካል ይህንን ኮንሲደር የሚያደርግልን ከሆነ እየጠበቅ ነው። አይ ይመስለኛል ወደዛው አካባቢ ናቸው ኦልሬዲ። የእኛ ጥያቄ ግን መንግስት የማያቸውን ነገሮች መንግስት እንዳያቸው እንዲሰማን የማድረግ ስራ ነው የሰራ ነው። ከዚህ አኳያ ኢትዮጵያ ውስጥ ያሉ በርካታ ሰራተኞችን አቅም የሚያሳጣ ችግር ይሆናል ብለን አስበን የነበረው ቴዎች እየታዩበት ስለሆነ በዚህ ጣለኛ በጣም አፕሪሼት የምናደርገው አካሄድ ነው። በሰላሳ አራተኛው የህዝብ ተወካዮች መደበኛ ስብሰባ የመንግስትና የግል ሰራተኞች ከደ ደሞዛቸው ለአደጋ ስጋት ምላሽ ፈንድ እንዲያዋጡ የሚያስገድደው ድንጋጌ ተሽሮ ረቂቅ አዋጁ ብቻ መጽደቁ በሰራተኞች ላይ ይደርሳል ተብሎ ስጋት የተጣለበት የኑሮ ጫና እንደሚቀንስም አሻም የህዝብ ተወካዮች ምክር ቤት አባላትንና የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ባነጋገረችበት ወቅት ለማወቅ ተችሏል። ግንቦት 30 የሚከበረው ስድስተኛው የዓለም የምግብ ደህንነት ቀን ለማክበር የበጀትና ጊዜ ጥረት ገጥሞኛል ሲል የኢትዮጵያ የምግብና መድኃኒት ባለስልጣን ለአሻም ገለጸ። በዚህ ምክንያት በሀገሪቱ አራት ከተሞች ብቻ ለማክበር እንዳቀደ በባለስልጣን መስሪያ ቤቱ የምግብ ምዝገባና ፈቃድ የስራ አስፈጻሚ መንግስቱ አስፋው በአሻም በኩል አስታውቀዋል መስከረም አዲሱ። በየአመቱ በሚሊዮኖች የሚቆጠሩ ሰዎች በምግብ ወለድ በሽታዎች እንደሚጠቁ በእነዚህም የምግብ ወለድ በሽታዎች ህጻናት፣ እርጉዝ እናቶች፣ አረጋውያን ና የበሽታ መከላከል አቅማቸው አነስተኛ የሆኑ ሰዎች ተጠቂ እንደሚሆኑ የተለያዩ መረጃዎች ይጠቁማሉ። ከምግብ ደህንነት ጋር ተያይዞ የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ስድስተኛው የዓለም የምግብ ደህንነት ቀንን ግንቦት ሰላሳ ሊያከብር እንደሆነ አስታውቋል። የምግብ ደህንነት ቀንን አስመልክቶ በመላው ሀገሪቱ ለማክበር የታሰበ ቢሆንም ነገር ግን ባለስልጣን መስሪያ ቤቱ የበጀት እንዲሁም የጊዜ እጥረቶች ስለገጠሙት አዲስ ቀቧን ጨምሮ በሌሎች ሶስት ከተሞች ማለትም በሐዋሳ በባህር ዳር ና በድሬዳዋ ከተሞች ለማክበር እቅድ እንደያዘ ለአሻም የገለጹት በባለስልጣን መስሪያ ቤቱ የምግብ ምዝገባና ፈቃድ መሪ ስራ አስፈጻሚ የሆኑት መንግስቱ አስፋው ናቸው። የዓለም የምግብ ደህነት ቀን ያው በየጊዜው ይከበራል። በዓለም ላይ እንግዲህ ለሰባተኛ ጊዜ ነው ሲከበር የቆየው ዘንድሮ ለሰባተኛ ጊዜ ይከበራል። እንደኛ ሀገር ደግሞ ስንመጣ ደግሞ ለስድስተኛ ጊዜ ነው የምናከብረው ማለት ነው። በዓሉ እንግዲህ ይሄ በዓል ብቻችን ሳይሆን ክልሎችንም ያው እንደ ሀገር ነው መከበር የሚከበሩ እና ካለን ሪሶርስ አኳያ ካለን ባጀት ካለን ጊዜ አኳያ እያንዳንዱ ክልል ላይ ያው ተደራሽነት ሊሆን አይችልም። ነገር ግን በተቻለ መጠን ዘንድሮ እቅዳችን ውስጥ ያዝነው አራት ቦታዎች እናከብራለን ብለን ነው ያሰብ ነው። አንደኛ በአዋሳ ከተማ ሰፋ ባለ መንገድ ዝግጅቱ ተጠናቋል። እዚያ ይከበራል። እንዲሁም ደግሞ በባህር ዳርም፣ በድሬዳዋ እንዲሁም ደግሞ ቅዳሜ እለት ደግሞ በጋራ ሆነን ደግሞ እዚህ አዲስ አበባ እናከብራለን። ስለዚህ እነዚህ አራቱ ቦታዎች ላይ በስፋት ይከበራል። ስራ አስፈጻሚው አያይዘውም ስድስተኛው የዓለም የምግብ ደህንነት ቀን ላይ የተለያዩ መንግስታዊና መንግስታዊ ያልሆኑ የምግብ ደህንነትና አጠባበቅ ሁኔታ የሚመለከታቸው ተቋማትና ማህበራት እንዲሁም ባለድርሻ አካላት እንደሚሳ እንደማታፉበት ገልጸው በዚህ በዓል አከባበር ወቅት የሚገኙ እነዚህ ተቋማትና ማህበራት በምግብ ደህንነትና አጠባበቅ ሂደት ላይ ልምድ የሚለዋወጡበት መድረክ እንደሆነም እንዲህ አብራራሉ። ይህም በዓል እንግዲህ ስናከብር የተለያዩ መንግስታዊ ተቋማቶች ሁሉም የሚመለከታቸው ባለድርሻ አካላት በዓሉን ያከብራሉ በጋራ እንዲሁም ደግሞ የተለያዩ ተቋማት የምግብ ደህንነት እና ጥራት ይመለከተናል የሚሉ ና ገቨርንመንታል ኤንጂዎች ወይ ደግሞ መንግስታዊ ያልሆኑ ተቋማት በጋራ ይህን በዓል ከኛ ጋር ያከብራሉ። እንዲሁም ደግሞ የተለያዩ ማህበራትም የበዓሉ አንዱ ተሳታፊ ናቸው። እንዲሁም ደግሞ ከአምራችም በጋራ ሆነን ይህን በዓል የምናከብረው ይሆናል። በዓለም አቀፍ ደረጃ ለሰባተኛ ጊዜ በኢትዮጵያ ደግሞ ለስድስተኛ ጊዜ የሚከበረው ዓለም አቀፍ የምግብ ደህንነት ቀን የምግብ ደህንነት ሳይንስን በተግባር በሚል መሪ ቃል የሚከበር ሲሆን በዚህ ማከባበር ላይ ከተለያዩ ተቋማትና ዩኒቨርሲቲዎች የተውጣጡ ሳይንስን መሰረት ያደረጉ ጥናቶች እንደሚቀርቡም እንዲህ ያብራራሉ። በበዓል ዘንድሮ በተለየ ሁኔታ ነው የምናከብረው። ያ ማለት ምንድን ነው? ሳይንስን ቤዝ ያደረገ ጥናቶች ይቀርባሉ። ከተለያዩ ዩኒቨርሲቲ ከተለያየ የምርምር ተቋማት ጥናቶች ያቀርባሉ። እዛ ጥናት ላይ ብዙ ነገሮችን ነው የምንማረው። የኤክስፐሪንስ ሼሪንግ አንዱ ከአንዱ ትምህርት የሚወስድበት ነው እንዲህ ደግሞ የምግብ ችግሮች ምንድን ናቸው፣ ለሱ ደግሞ የመፍትሄ ሀሳቦችም አብሮ በጋራ ይቀርባሉ። እዛ ላይ ብዙ የምንማማራቸው ብዙ ነገሮች አሉ። ስድስተኛው ዓለም አቀፍ የምግብ ደህንነት ቀን ግንቦት ሰላሳ እንደሚከበርና የተለያዩ ተቋማትና ማህበራትም እንደሚሳተፉ አሻም ከባለስልጣን መስሪያ ቤቱ ካገኘችው መረጃ ተረድታለች። ተመልካቾቻችን የእለቱ ዜና ከማጠናቀቃችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። በነገው ዕለት ለ1446ኛ ጊዜ የሚከበረው የአረፋ በዓል የአብሮነትና መረዳዳት እሴት ይበልጥ የሚጎለብትበት እንዲሆን ሲል የኢትዮጵያ የሃይማኖት ተቋማት ጉባኤ መልካም ምኞቱን ገለጸም። የብልጽግና ፓርቲ ከፍተኛ ውዳሴና ድጋፍ ካገኙ ጥቂት አፍሪካ ውስጥ ካሉ ለውጦች አንዱ ነው ሲሉ ጠቅላይ ሚኒስትር አቢይ አህመድ ፓርቲያቸውን አደነቁ። ከመንግስትና ከግል ተቋማት ሰራተኞች ከደሞዛቸው ለአደጋ ስጋት ምላሽ ፈንድ እንዲያዋጡ የሚያስገድደውን ረቂቅ ድንጋጌ የህዝብ እንደራሴ ምክር ቤቱ ሰረዘ። ከውጭ አሜሪካ ሐማስ ማዕቀብ የማይጣልበት ከሆነ የጋዛን የተኩስ አቁም ውሳኔን አልቀበልም ስትል ለጸጥታው ምክር ቤት አስታወቀች። ለዛሬ እለተ ሐሙስ ግንቦት 28 ቀን 2017 ዓመተ ምህረት ያስተናዳናችሁ የአሻም ዜናዎች በዚህ መልኩ ተጠናቀዋል። አብራችን ሰነብራሽ ምና ስለተከታተላችሁን ከልብና አመሰግናለን። ተመልካቾቻችን ቀሪ ጣቢያችን አሻም ቴሌቪዥን መሰናዶዎች ወደ እናንተ መድረሳችሁን ይቀጥላሉ። ከቀሪ ዝግጅቶች ጋር መልካም ቆይታ እንዲኖራችሁ እየተመኘሁ በዚህ የምሰናበታችሁ ተረኛ አሳላፊው ብርሃን ሸቴ ነኝ በድጋሚ እንኳን ለ1446ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ አሻም ለሁላችን።